ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ በዛሬው የሃሚንግ ስፖርት ዝግጅት በትናንትናው ዕለት የተከናወኑትን የአውሮፓ ሴቶች ቻምፒዮንስ ሊግ ጨዋታ በሪያል ማድሪድ እና በአርሰናል እንደዚሁም ደግሞ በባየር ሙኒክና በኦሎምፒክ ሊዮኔስ መካከል የተደረጉትን ጨዋታዎች የምንቃኝ ይሆናል። የአውሮፓ ሴቶች ቻምፒዮንስ ሊግ የሩብ ፍጻሜ የማክሰኞ ዕለት ጨዋታዎች በትናንትናው ዕለት ተከናውነዋል። በዚህም የስፔኑ ሪያል ማድሪድ በሜዳው ስታዲዮ አልፌርዶ ዴ ስቴፋኖ ስታዲየም የእንግሊዙ አርሰናልን ሁለት ላይ ዜሮ በሆነ ውጤት አሸንፏል። ይህ ጨዋታ ከምሽቱ ሁለት ሰዓት ከ አርባ አምስት ላይ ቀደም ብሎ የተደረገ ጨዋታ ነው። እነዚህ ሁለት ቡድኖች ሲገናኙ በአውሮፓ ሴቶች ቻምፒዮንስ ሊግ ለመጀመሪያ ጊዜ ነው ሪያል ማድሪድና አርሰናል። በነገራችን ላይ አድማጮች በአውሮፓ ቻምፒዮንስ ሊግ ወንዶች የሩብ ፍጻሜም እንደዚሁ ሪያል ማድሪድና አርሰናል መገናኘታቸውን እናስታውሳለን። በተለይ ባለፈው የአውሮፓ ቻምፒዮንስ ሊግ የአስራ ስድስት ቡድኖች የጥሎ ማለፍ ጨዋታ ከተከናወነ በኋላ ወደ ሩብ ፍጻሜ ያለፉ አላፊዎች ከታወቁ በኋላ ሪያል ማድሪድና አርሰናል መገናኘታቸውን እናስታውሳለን በእርግጥ የአውሮፓ ሴቶች ቻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ቀድሞ ነ የታወቀው እነማን እንደሚገናኙ በዚህም ደግሞ ሪያል ማድሪድ ና አርሰናል በሴቶቹም ተገናኝቶ እንግዲህ በሪያል ማድሪድ አሸናፊነት ሁለት ለዜሮ ተጠናቋል ማለት ነው የሪያል ማድሪድን ጎል የአጥቂ መስመር ተሳላፊዎቹ የ20 ዓመቷ ኮሎምቢያዊቷ አጥቂ ሊንዳ ካይሴዶ በ22ተኛው ደቂቃ ና የ24 ዓመቷ ስፔናዊት አቴና ዴል ካስቲሎ በ82ኛው ደቂቃ አስቆጥረዋል። በዚህ ጨዋታ አርሰናል በጎል ሙከራ የተሻለ ነበር፤ 13 የጎል ሙከራዎችን አድርጓል። ከነዚህ አንዱ ብቻ ነው እንጂ ኢላማውን የጠበቀ የነበረው። ሪያል ማድሪድ በአንጻሩ ከአርሰናል ያነሰ የጎል ሙከራ አድርጎ ከአምስት ሙከራ ሶስቱ ኢላማቸውን የጠበቁ ሲሆን ሁለቱን ደግሞ ማስቆጠር ችሏል። ኳስ በመቆጣጠር አርሰናል 53 በመቶ፣ ሪያል ማድሪድ 47 በመቶ ድርሻ ነበራቸው። የተሳካ ኳስ ቅብብል በማድረግም አርሰናል 449 ኳሶችን ሲቀባበሉ ሪያል ማድሪድ ወይም ደግሞ 499 ኳስ ቅብብል ማድረግ ችሏል። ጨዋታውንም ሆነ እነዚህን ቁጥራዊ መረጃዎች ስንመለከት በኔዘርላንድ ዊቷ አሰልጣኝ ሬኒ ሲሊንገርስ የሚመራው የአርሰናል ቡድን የተሻለ እንቅስቃሴ አድርጎ ነገር ግን ሪያል ማድሪድ ደግሞ ያገኛቸውን የጎል እድሎች ተጠቅሞ ያሸነፈበት ነው። አርሰናል በሴቶች የአውሮፓ ቻምፒዮንስ ሊግ በዘንድሮ ዓመት ውድድር በምድብ ጨዋታ በባየር ሙኒክ አምስት ለ ሁለት ከተሸነፈ በኋላ የትናንቱ በሪያል ማድሪድ ሁለት ለ ዜሮ የተሸነፈው በዘንድሮ የአውሮፓ ሴቶች ቻምፒዮንስ ሊግ ሁለተኛው ሽንፈቱ ነው። የአርሴናል ሴቶች ቡድን በአውሮፓ ቻምፒዮንስ ሊግ ከማድሪድም በላይ ከፍተኛ ልምድ ያለው ነው። የመድረኩን ዋንጫም አንድ ጊዜ በማንሳት ብቸኛው የእንግሊዝ ክለብ ነው። በአርሰናል በኩል አራት ሁለት ሶስት አንድ አስተላለፍ አሰልጣኝ ሬኒ ሲሊንገርስ ስትጠቀም፣ ሪያል ማድሪድ ደግሞ አራት አራት ሁለት አስተላለፍ ይዞ በመግባት ነበር የተጫወተው። በአርሰናል በኩል አራት ሁለት ሶስት አንድ አስተላለፍ አሰልጣኝ ሬኒ ሲሊንገርስ ስትጠቀም ከፊት መስመር ላይ አራት የማጥቃት ባህርይ ያላቸው ተጫዋቾችን ነበር የተጠቀመችው ስፔናዊቷን ማሪዮና ካሊዴንቴ ተጫዋች በክረምቱ የተጫዋቾች ዝውውር መስኮት አርሰናልን ከባርሴሎና መት የተቀላቀለች ነች። አምና ባርሴሎና የአራት ልጆች ዋንጫ ሲያሳካ የአውሮፓ ቻምፒዮንስ ሊግ ዋንጫን ጨምሮ ማለት የቡድኑ አባል ነበረች። በክረምቱ የተጫዋቾች ዝውውር መስኮት አርሰናል ፈርማ ነው እንግዲህ የአጥቂና የክንፍ መስመር ተጫዋች ሆና በአርሰናል እየተጫወተች የምትገኘው እንግሊዛያኑ አሊሻ ሩሶ እና ቤት ሚያድ እንዲሁም ስድናይቷ አጥቂን ሲቲና ብላክስቲኒያስን እንደ ዘጠኝ ቁጥር አድርጋ ነበር ሬኒ ስሊንገርስ የተጫወተችው። በአጠቃላይ ወሳኝ የቡድኑ ጎል አስቆጥ ጣሪዎችን አሰልፋ ነበር የተጫወተችው። የአርሰናል አሰልጣኝ ሬኒ ስሊንገርስ ከጨዋቷ በኋላ ሜዳውን በተመለከተ የገለጸችው ነገር አለ። እኔን መተቸት አይቻልም፣ ይሄ የክለብ ውሳኔ ነው። የአውሮፓ እግር ኳስ ማህበር ዩኤፋ ለውድድሩ ጥሩ ሁኔታዎችን ለመፍጠር እየሞከረ እንደሆነ እርግጥ ነው። ቅርብ ጊዜ በሁለት ጨዋታዎች የተጫወትንበት ሜዳ ጥሩ አልነበረም። ይህ ደግሞ በቀጠለ ሴቶች እግር ኳስ አይበጅም ስትል እንግዲህ በስታዲዮ አልፍሬዶ ዲ ስቴፋኖ የተደረገው ጨዋታ ብዙም ከሜዳ ጋር የተያያዘው ጉዳይ እንዳልተመቻት ነው የገለጸችው። ነገር ግን የሁለቱ ቡድኖች ጨዋታ የመጀመሪያው ዙር እንግዲህ በዚህ መልክ ተጠናቋል። የመልሱ ጨዋታ በአርሰናል ሜዳ የሚከናወን ይሆናል። ሌላኛው ጨዋታ በባየር ሙኒክና በኦሎምፒክ ሊዮኔስ ሊዮን መካከል ምሽት አምስት ሰዓት የተደረገው ጨዋታ ነበር። በባየር ሙኒክ የሴቶች ቡድን ሜዳ ካምፓስ ኮንስታርሰን ስታዲየም በተደረገው ጨዋታ ባለሜዳው ባየር ሙኒክ በኦሊምፒክ ሊዮኔስ ሁለት ለዜሮ ተሸንፏል። ሊዮን በአውሮፓ ሴቶች ቻምፒዮንስ ሊግ የመድረኩ ንጉስ ነው። ስምንት ጊዜ ይህንን ዋንጫ በማንሳት ቀዳሚ ነው። በተለይም ደግሞ እንደ አውሮፓያን አቆጣጠር ከ2016 እስከ 2020 ለተካታታይ አምስት ዓመት የአውሮፓ ሴቶች ቻምፒዮንስ ሊግን ያነሳ በት የሊዮን ክብረ ወሰን ነው። ልክ በወንዶቹ የአውሮፓ ቻምፒዮንስ ሊግ ሪያል ማድሪድ 15 ጊዜ በማንሳት በተለይ ደግሞ በ1950ዎቹ በተከታታይ አምስት ጊዜ እንዳነሳ እናስታውሳለን እና በሴቶቹ እንደዚሁ ኦሊምፒክ ሊዮኔስ የዚህ መድረክ ኃያል ነው ማለት ይቻላል። የሊዮንን ጎሎች ታቢታ ቺንጋ በ35ኛው ደቂቃ አስቆጥራለች። እቺ ተጫዋች 28 ዓመቷ ነው። የማሊ ተወላጅ ነች። ከኢንተር ሚላን ለኦሊምፒክ ሊዮኔስ ቅርብ ጊዜ ነው የፈረመችው እና ይቺ ተጫዋች የመጀመሪያውን ጎል ለሊዮን አስቆጥራለች። ከዛ ደግሞ የአማካይ መስመር የተሰላፊ የሆነችው የ21 ዓመቷ የሄቲ ተወላጅ ሚልቺ ዲሞርናይ ከረፍት መስ በ65ኛው ደቂቃ ጎል በማስቆጠር ኦሊምፒክ ሊዮኔስ ባየር ሙኒክን በሜዳው ሁለት ለዜሮ አሸንፎታል ማለት ነው። ሚልቺ ዲሞርናይ እንደምናውቀው እንደምናውቀ በተለይም ደግሞ አምና በአውሮፓ ሴቶች ቻምፒዮንስ ሊግ ግማሽ ፍፃሜ ሊዮን ከፔስጄ ጋር ባደረገው ጨዋታ ላይ ድንቅ እንቅስቃሴ ስታደርግ ተመልክተናታል። ፔስጄን አሸንፎ ነው ከባርሴሎና ጋር ለአውሮፓ ሴቶ ቻምፒዮንስ ቻምፒዮንስ ሊግ ፍጻሜ ደርሰውም የነበረው ና ተጫዋች አጫወቷ ዲዲያ ድሮግባን ይመስላል። ና እጅግ በጣም የሚገርም ፍጥነት፣ እንደዚሁም ደግሞ ጠንካራ ኳሶችን ወደ ጎል ትመታለች እና ሚልች ዲሞር ናይ ሁለተኛውን ጎል አስቆጥራለች። ባየር ሙኒክ በአራቱ ለ3 1 አስተላለፍ ኦሊምፒክ ሊዮኔስ በአ3 አስተላለፍ ነበረ ወደ ሜዳ የገቡት የጨዋታ ሊዮን የተሻለ የተጫወተበት ነው። 19 ጎል ሙከራ ተደርጎ በሊዮን በኩል 10 ኢላማቸውን የጠበቁ ነበሩ። ሁለቱ ደግሞ መቆጠር ችለዋል። ባየር ሙኒክ የሚያንጻሩ 12 ሞክሮ አንድ ብቻ ነው ኢላማን የጠበቀ ሙከራ ያደረገው። በኳስ ቁጥጥር ብዙ ባይራራቁም ሊዮን 55 በመቶ ሙኒክ 45 በመቶ የኳስ ቁጥጥር ነበራቸው። የተሳካ የኳስ ቅብብል ያደረጉትን ምካየን ሊዮን 83 በመቶ ሙኒክ 81 በመቶ የተሳካ ኳስ ቁጥጥር ነበራቸው። በእርስ በእርስ ግንኙነታቸው ባየር ሙኒክ 3 ጊዜ ሊዮንን ሲያሸንፍ ሊዮን ደግሞ ሁለት ጊዜ ባየር ሙኒክን አሸንፎታል። ሊዮን ባለፉት ሁለት ዓመታት በአውሮፓ ሴቶች ቻምፒዮንስ ሊግ የፍጻሜ ተፋላሚ ነበር። የ21 ዓመቷ አማካይ አጥቂ ሚችል ዲሞርናይ ና አምና የአውሮፓ ሴቶች ቻምፒዮንስ ሊግ ከፍተኛ ኮከብ ግብ አግቢ ፈረንሳይቷ ካዲዲያቱ ዲያኒ ከፊት መስመር ላይ በትናንትናው ጨዋታ የሚያደርጉት እንቅስቃሴ መልካም ነበር። ሊዮን በፊት መስመሩና በአማካይ ብቻ ሳይሆን በተከላካይ ክፍሉም በጣም ጠንካራ ነው። ፈረንሳይቷ ግራ መስመር ተከላካይ ሳልማ ባቻ፣ እንደዚሁም ደግሞ የቡድኑ አምበልና ልምድ ያላት ተጫዋች ፈረንሳይቷ ዊንዲ ሬናርድን የመሳሰሉ ጠንካራ ተጫዋቾች በተከላካይ ስፍራ ይዟልና ሊዮን በትናንትናው እለት ጥሩ የሚባል ውጤት ከሜዳው ውጪ ይዟል። የመልስ ጨዋታው ነው እንግዲህ በሜዳው ያከናውናል ማለት ነው። በዛሬ ዕለት የሚደረጉ የአውሮፓ ሴቶች ቻምፒዮንስ ሊግ የረቡዕ ዕለት ጨዋታዎችን ስንመለከት ወልፍስበርግ ከባርሴሎና የሚያደርጉት ጨዋታ እና የባርክሌ ሴቶች ሱፐር ሊግ ያለፉት ዓመታት ተፎካካሪዎች በአውሮፓ መድረክ ያገናኙ የማንቸስተር ሲቲና የቼልሲ ጨዋታም ተጠባቂ ነው። ስለ ባርሴሎናና ስለ ወልፍስበርግ የአውሮፓ ሴቶች ቻምፒዮንስ ሊግ ጨዋታ ስናነሳ ቀድመን የምናስታውሰው ሁለቱ ቡድኖች እንደ አውሮፓውያን አቆጣጠር በ22 23 በአውሮፓ ሴቶች ቻምፒዮንስ ሊግ የፍጻሜ የዋንጫ ጨዋታ ላይ የተገናኙበት ነው። ባርሴሎና ከሁለት ለዜሮ መመራት ተነስቶ ሶስት ለሁለት ጨዋታውን የቀለበሰበትን እናስታውሳለን። አሁን ለባርሴሎና የምትጫወተው ኢዋ ፔጀር በሶስተኛው አሌክሳንድራ ፖፕ በሰላሳ ሰባተኛው ደቂቃ ገና በመጀመሪያው 45 በአውሮፓ ሴቶች ቻምፒዮንስ ሊግ ፍጻሜ ባስቆጠሩ ጎል ባርሴሎናን በወቅቱ እየመሩ ነበር። ከረፍት መልስ ነው እንግዲህ ፓትሪክ ጉጃሩ በ48ኛው ና በ50ኛው ደቂቃ አካታተላ ባስቆጠሮች ጎልና ና እንዲሁም ደግሞ ፍሪዶሊና ሩፎ በሰባተኛው ደቂቃ ባስቆጠሮች ጎል የነ አሌክሲያ ፑቲያስ ና አይታነ ቦንማ ባርሴሎና ወልፍስበርግን አሸንፎ የአውሮፓ ሴቶች ቻምፒዮንስ ሊግ ዋንጫን አንስቶ የነበረው ና ዘንድሮም ደግሞ በሩብ ፍጻሜ ተገናኝተዋል ሁለቱ ቡድኖች። ከጨዋታ በኋላ ስለ እርስ በርስ ግንኙነታቸው እንደዚሁም ደግሞ በለፍ ስለተደረገው ጨዋታ በሃሚንግ ስፖርት የምናነሳ ይሆናል። የሃሚንግ ስፖርት ሁሉም ዝግጅቶች እንዲደርሳችሁ ሳብስክራይብ ላይክ እና ሼር በማድረግ አጋሩ። ሃሚንግ ስፖርት በሬዲዮ ፕሮግራም በመናኸሪያ ሬዲዮ 99.1 ም ዞትርሰኞ ና አርብ ከ7 እስከ 8 ሰዓት መቅረብ የሚጀምር ይሆናል ና በዛም እንገናኛለን። እንደዚሁም ደግሞ ለኢትዮ ብቻ ብለንም የምንሰራቸው የተለያዩ ፕሮግራሞች ይኖሩናል እና ከአድማጭ ተመልካቹ ጋር በዚህ መልክ የምንገናኝ ነው የሚሆነው። የአውሮፓ ሴቶች ቻምፒዮንስ ሊግን ለመከታተል ዳዘን ስፖርትን ከታተሉ። በዳዘን ስፖርት ሴቶች እግር ኳስ ስን ያስተላልፋል። ከአውሮፓ ሴቶች ቻምፒዮንስ ሊግ የምሽት ጨዋታዎች ጋር መልካም ቆይታ እንዲሆንላችሁ እንመኛለን። መልካም ቀን።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 ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።